የማድረግ ችግር ያለበት አለ? የለም የማድረግ ችግር ያለበት አለ? የለም የማድረግ ችግር ያለበት አለ ወይ? የለም በጣም ጥሩ እንግዲህ ምንድን ነው ስብሰባውን ማዕድ ቤት ያረኩበት የራስ የሆነ ምክንያት አለኝ ሴቶቻችን አምስትም ስድስትም ሰባትም ስምንትም ሚስት ስናገ ስንጨምር አጋዥ ነው እንጂ ሌላ የተለየ ነገር እንዳላደረግ እንዲያውቁልን እንዲያውቁ ለነ ይገባል። አዎ አጋዥ ነው፣ እነሱ አጋዥ እንድትሆን ነው። ተጨማሪ ሴት ምን ዘንዳ የምንሄደው ሄደው እና አሁን ተዚህ በኋላኛ ማብሰልም እንችላለን። ተፈለጉ ገደል መግባት ይችላሉ። ተጨማሪ በዙሪያችን በአካባቢያችን ያሉ ሴቶችን እ እንትን እንላለን በቃ አደርጋለሁ ምስክር አደርጋለሁ እንጂ ምስክር እኔ አለሁኝ። ሚስት ያለች አልገወልኝ ተዚዎች ሌላ ምን ምስክር ኖረኝ? እኛ አደርጋለሁ አደርጋለሁ ነው የምልሽ። ወይ አድርጊያለሁ፣ አሳየኝ። ረ ተይ እባክሽ። ምን አይነት ልጅ ናት ደግሞ? አደርጋለሁ አልኩሽ።

ዝም ብሎ አይደለ ዝም ብሎ ተገልብጦ እያደረኩ ነው። ዝም ብሎ እዚህ እኛን ጨምሮ እንትን እንጃ አርጋ ነው፣ ያለ ጉዳይ ነው። ይሄንን እንዲሁ ይሄ ይሄ ይህችን ተዚህ እችላይ እችን ሰብስክራይብ አደርጋለሁ። ተዚያ ተጎን ላይ ያለችትን ደግሞ እንዲሁ አለች አይደለ እሷ ላይክ። እሺ በቃ አደረኩኝ። አድርግ። አድርጋችኋል እናንተ እስካልከው አለከው እናንተስ አድርጋችኋል? አድርገናል። አድርገናል። አዎ አድርገናል። አድርጊያለሁ ሰብስክራይብ አዎ ሰብስክራይብ አድርጊያለሁ። ሁላችሁም ሰብስክራይብ አድርጉ። እነሱም አድርገዋል፣ እኛም አድርገናል። ሁላችሁም ሰብስክራይብ አድርጉ። ሰብስክራይብ